ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ እናደርሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። ወደ እናንተም ይህ እንግዲህ እነዚህን ጉዳዮች ነው በስፋት የምናነሳው ሀሳብ አስቴቶቻችሁ ልታጋሩን ትችላላችሁ። ቪዲዋችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ቸልሲዎች በሌላ አጥቂ ላይ ፍላጎት አሳይተዋል። የ23 ዓመቱ ወጣት የሰማያዊዎቹ ኢላማ ሆኖ ከተገኘ በኋላም ከፉልሃሙ አጥቂ ሮድሪጎ ሙኔስ ተወካዮች ጋር ንግግር መጀመራቸው ተገልጿል። የኤንዞ ማሬስካ ቡድን በክረምቱ አጥቂ ለማስፈረም ይፈልጋሉ። በሰኔ ወር ከሚካሄደው የፊፋ የዓለም ክለቦች ዋንጫ በፊትም የአጥቂ ዝውውርን ማጠናቀቅም ነው የሚፈልጉት። ኤንዞ ማሬስካ በዚህ የውድድር ዓመት ቡድኑ በክሊኒካዊ አጥቂ እጦት ሲሰቃይ አይቷል። ኒኮላስ ጃክሰን በመጨረሻው 14 ጎሎችን ማስቆጠር አልቻለም። ክሪስቶፈር ኢንኩንኩ በውድድር ዓመቱ በ27 ሊግ ጨዋታዎች ሶስት ግቦችን ብቻ ነው ማስቆጠር የቻለው። የቼልሲ ክለብ ቅርብ መረጃ አውጪ እንግዲህ ሲሞን ፊሊፕስ እንዳረጋገጠው ከሆነ ብራዚላዊ አጥቂ ሙኔስ በክለቡ ዝርዝር ውስጥ ማስገራሚ ስም ሆኖ ከታየ በኋላ ንግግሮች መጀመራቸውን የተነገረው ንግግሮች ገና ጅምር ላይ ቢሆኑም፣ ሰማያዎቹ ግን ተወካዮቹን በማነጋገር ለአጥቂው ዝውውር ምን ያክል እንደሚያስከፍላቸው ለመረዳት እየፈለጉ ነው። ሮድሪጎ ሙኔስ በዚህ የውድድር ዘመን በፉልሃም ጥሩ አቋም እያሳየ ሲሆን በሁለቱም ውድድሮች በ36 ጨዋታዎች 11 ጎሎችን አስቆጥሯል። የቀድሞ የፍላሚንጎ ተጫዋች ባለፈው የውድድር ዘመን አስር ጎሎችን ሲያስቆጠር ከዚህ ቀደም በክለቡ ያስመዘገበው ምርጥ ቁጥርም ሲሆን በዚህ ውድድር ዘመን ካሳለፉት ዓመታት የተሻለ አስተዋጽኦ ማድረግ ችሎም ነበር። ቸልሲዎች በአጥቂ መዝረር መስመር ላይ እንግዲህ ሮድሪጎ ሙኔዝን ብቻ አይመለከቱም። የኢፕስዊች ታውኑ አጥቂ ሊያም ዴላፕና ቤንጃሚን ሸስኮና እንዲሁ ሁጎ ኤኬቴኬ እና ደግሞ ሌሎችም አጥቂ ዝርዝሮቻቸው ውስጥ ይገኛሉ። ሰሚያዎቹ በክረምቱ እውነተኛ ጎል አስቆጣሪ አጥቂ ለማግኘት ተስፋ ያደርጋሉ። ይህም ደግሞ በድጋሚ የዋንጫ ተፎካካሪ እንዲሆኑ ያደርጋቸዋል። እንዲሁም ቼልሲዎች በዚህ ክረምትም ከብዙ ክለቦች የሚፈልገውን የ20 ዓመቱን የኮሞ ኮኮብ ኒኮ ፓዝን ማዞር ይፈልጋሉ። ከፌጂያስ ዶት ኔት በዘገባው መሰረትም ሰሚያዎቹ የአጥቂ አማካ የሆነ ማግኘት ትልቅ ፍላጎት እንዳላቸው የታወቀ ሲሆን አርጀንቲናዊ ኢንተርናሽናል ለማስፈረም እስከ 30 ሚሊዮን ዩሮ ለመክፈልም ተዘጋጅተዋል ብሎናል የመረጃ ምንጩ ፋብሪዚዮ ሮማኖ። ቶተንሃም አንጌ ፖስት ኮግሉ ለመተካት ፖርቱጋላዊውን ይመርጣሉ ተብሏል። ቶተንሃም ሆትስፐርስ የፉልሃሙን አለቃ ማርኮስ ሲልቫን በአንጌ ፖስት ኮግሉ መተከም ሊያመጡት እንደሚችሉ ፋብሪዚዮ ሮማኖ በጊቭ ሚ ስፖርት ፖድካስት ላይ ገልጿል። ቶትናሞች ከቦርን መዟለቃ አንዶኒ ኢራኦላ ጋርም ስማቸው እየተነሳ ቢሆንም አዲስ አሰልጣኝ ለመሾም ከወሰኑ ሲልቫን በእጩ ዝርዝራቸው አናት ላይ አስቀምጠውታል ብሏል። ቶትናም ሆትስፐርስ ሲልቫን ለመሾም ጥሩ አማራጭ አድርገው እየተመለከቱት ነው። አሰልጣኙ የፉልሃም ኮንትራቱ ሊጠናቀቅ የመጨረሻ 12 ወራት ሊገቡ ነው። ይህም አሰልጣኙን ስላይቸገሩ ይችላሉ። ፖርቱጋላዊው አሰልጣኝ ያለፉትን አራት የውድድር ዘመናት በክራቨን ኮቴጅ ያሳለፈ ሲሆን ቅዳሜ ዕለት ከሜዳ ውጪ ሳውዛምተንን ሲገጥም በክለቡ 180ኛ ጨዋታውን ያደርጋል። አሁን ላይ ማርኮስ ሲልቫ በቶትንሃም ሆትስፐርስ የእጩ ዝርዝር አናት ላይ ነው። ፋብሪሲዮ በጊቭሚ ስፖርት አምዱ ላይ ሲናገር ሲልቫና አንዶኒ ኢራኦላ በቶትንሃም የአሰልጣኝነት እጩ ውስጥም ዋና ስሞች መሆናቸውን ገልጿል። ኢራኦላና ማርኮስ ሲልቫ ቶትንሃም አንጌ ፖስት ኮግሉን ለማሰናበት ከወሰኑ ሁለቱ ዋና ስሞች ናቸው። በቀጣይ ሳምንታት በሁለቱ አሰልጣኞች ዙሪያ በቶትንሃም ቤት አዲስ ነገር ይኖራል። ነገር ግን ማርኮስ ሲልቫ ለዚህ ቦታ ዋናው እጩ ነው ተብሏል። ፉለሃሞች ሲልቫን አዲስ የረጅም ጊዜውን ለማስፈረም ፍላጎት እንዳላቸው ተዘግበዋል፣ ነገር ግን ፖርቱጋላዊው አሰልጣኝ በትልልቅ የፕሪምየር ሊግ ክለቦች ፍላጎት እየመጣለት በመሆኑ የወደፊት ሕይወቱን በክራቨን ኮቴጅ ለማድረግም አይጣደፉም። የ47 ዓመቱ ሲልቫ በዚህ ዓመት በምዕራብ ለንደን ውስጥም ሌላ አስደናቂ ዓመትን ካሳለፈ በኋላ ፉለሃምን ሊለቅ ይችላል ተብሎ ነው የሚጠበቀው። ኢያን ራይት ጃኮቭ ክቬረን አሞካሸም። የአርሰናል የቀደሞ ኮከብ ኢያን ራይት የአርሰናሉን ተከላካይ ጃኮቭ ክቬረን በፕሪምየር ሊግና በቻምፒየንስ ሊግ ያሳየውን ብቃት አሞካሽቷል። ክቬር በአርሰናል ቋሚ ተጫዋች አልነበረም፣ ነገር ግን የጋብርኤል ማጋለሽ ጉዳትን ተከትሎ የአርሰናል ጀማሪ ተከላካይ ሆኗል። ኢያን ራይት የጃኮቭ ክቬረን ብቃት አድንቋል፣ ነገር ግን ለስተቶች የተጋለጠ መሆኑንም ይጠቁማል። ኢያን ራይት ሲናገር ክቬር እየተጫወተ ነው፣ በአርሰናል ቡድን ውስጥም ለመሆኑ በቂ እንደሆነ ራሱን አረጋግጧል። ክቬር ለረጅም ጊዜ ሳይጫወት ቆይቶ ሊሆን ይችላል፣ ነገር ግን ባለፉት ሳምንታት ጥሩ ነገሮችን ሰርቷል። ነገር ግን ሁለት ትልልቅ ስህተቶችንም ሰርቷል፣ ነገር ግን በትልቅ ደረጃ ሲፈለግ ግን በቂ ሆኖ አግኝተነዋል። በተለይም አርሰናል በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከሪያል ማድሪድ ጋር ከመጫወታቸው በፊት በጃኮቭ ክቬር ላይ ጥርጣሬዎች ነበሩ። ሆኖም ግን ለጃኮቭ ክቬር ምስጋና ይግባውና አርሰናሎች ሎስ ብላንኮዎችን አሸንፈው ከጋብሪኤል ማጋሌሽ ጉዳት በኋላ ብዙ ወሬዎች ሚኬል አርቴታ በመሀል ተከላካይ ሚላ ላይ ቤን ዋይትን እንደሚጠቀምን ሰማ ነበር። ሆኖም ግን ስፔናዊው ጃኮቭ ክቬር በዚህ ቦታ ላይ ለመጫወት መወሰኑ ቡድኑ የተሻለ እንዲሆን አድርጎታል። ስፔናዊው አሰልጣኝ እንግዲህ ሚኬል አርቴታ ነው። ፖላንዳዊው ጃኮቭ ክቬር እዚህ ቦታ ላይ እንዲጫወት ማድረጉ ትልቅ ጥቅም እንደሰጣቸው የሚታመነው ጋብርኤል ማጋሌሽ ለአርሰናል ከዊሊያም ሳሊባ ጋር ጥሩ የመሀል ተከላካይ አጋርነትን ፈጥረዋል። አርሰናሎች በዚህ ዓመት ባሳዩት ብቃትም በዚህ ሲዝን በፕሪምየር ሊጉ እየተሻለ የመከላከል ሪከርድ አላቸው። አርሰናሎች በአሁኑ ሰዓት በፕሪምየር ሊግ የደረጃ ሰንጠረዥ በሁለተኛ ደረጃ ላይ ተቀምጠዋል። ነገር ግን በዘንድሮው የውድድር ዘመን እየተሻለ መከላከል ሪከርድ አላቸው። ክለቡ ባደረጋቸው 33 ጨዋታዎችም 27 ጎሎችን ብቻ አስተናግዶ 12 ጊዜ ግብ ሳያስተናግድ መውጣት ችሏል። ኋላ መስመራቸውንም በአውሮፓ ቻምፒየንስ ሊግም ጠንካራ ነበር። በ12 ጨዋታዎች ሰባት ጊዜ ብቻ ግብ ተቆጥሮባቸው 30 ግቦችን አስቆጥረዋል። በቻምፒየንስ ሊጉ ስድስት ጊዜ ብቻ መረባቸውን ሳያስደፍሩ ወጥተዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ኦሌ ጉነር ሶልሻየር አሁንም በድጋሚ በኦልትራፎርድ ማሰልጠን ይፈልጋል። በአንድ ወቅት የማንቸስተር ዩናይትድ የፊት መስመር ተጫዋች የነበረው ቴዲ ሼሪንግሃም የክለቡ የቀድሞ አሰልጣኝ ሩበን አሞሪምን ሊተካ እንደሚፈልግ ተናግሯል። ከ1997 እስከ 2001 በማንቸስተር የተጫወተው ሼሪንግሃም ኦሌጎነር ሶልሻየር የቀድሞ ቡድኑን በድጋሚ ለመምራትም እንደሚጓጓ ያምናል። ነገር ግን ይሚናን ለማግኘት ራሱን በአግባቡ ማሳየት እንዳለበትም የቀድሞ የቡድን ጓደኛው ተናግሯል። ኖርዌያዊው በአሁኑ ጊዜ የቱርኩ ክለብ በሽኪታሽ አሰልጣኝ ነው። ሼሪንግሃም እንዳለው ሶልሻየር በቱርክ ውስጥ ጠንካራ ውጤት ካመጣና ሩበን አሞሪምን ለማሰናበት ካሰበው ዩናይትድ እንደገና ሶልሻየርን ለመቅጠር ያለውን ሀሳብ ሊመለከቱ ይችላሉ ብሎ ያስባል። ነገር ግን ሩበን አሞሪምን ለመደገፍ የገቡትን ቃል ተከትሎ የሶልሻየር ሹመት ትንሽ ከባድ ሊሆን እንደሚችል ነው የሚታመነው። ኦሌ ጉነር ሶልሻየር ከአሰልጣኝነቱ ሲባረር ክፉኛ ተቆጥቶ ነበር። በወቅቱ የሶልሻየር መባረር ብዙውን ደጋፊም አላሳመነም። ማንቸስተር ዩናይትድ አሁንም ወደ አሸናፊነት መንገድ ለመመለስ መፍትሄውን እየፈለጉ ነው። ስለሆነም የሶልሻየር መመለስ ቢከብድም ጥሩ መፍትሄን ግን ያመጣል። ሶልሻየር በቱርክ ጥሩ ጊዜን እያሳለፈ ይመስላል። ወደ ማንቸስተር ለመመለስም ዋስትና ሊሆነውም ይችላል ተብሎ ነው የሚታሰበው። ሶልሻየር በማንቸስተር ዩናይትድ ቆይታው ምንም እንኳን የፕሪምየር ሊግ ዋንጫን ማሸነፍ ባይችልም ደጋፊዎቹ እንዲወዱት ያደረገ ውጤትን ግን ማስመዝገብ ችሎ ነበር። በተከታታይ ሁለት ሲዝኖች ሶልሼር ቡድኑን በሊጉ ሁለተኛና ሶስተኛ እንዲወጡ ማድረግ ችሏል። ሶልሼር በ2021 ከክለቡ ጋር ሲለያይም ዩናይትድ በእንግሊዝ ፕሪምየር ሊግ ሰባት ደረጃዎች ላይ አጠናቆ እንደነበር የምናስታውሰው ነው። አርሰናል አርሰናልና ሊቨርፑል 80 ሚሊዮን ዩሮ የተለጠፈበትን ኮከብ ማስፈረም ይፈልጋሉ። አርሰናልና ሊቨርፑል በዚህ ክረምት የኖቲንግሃም ፎረስቱን የመሀል ተከላካይ ሙሪሎን ለማስፈረም አሁንም ይፈልጋሉ ተብሏል። ሁኔታውን በቅርብ የተረዱ ምንጮች ሙሪሎ በዚህ ክረምት ከበርካታ ትልልቅ ክለቦች ከፍተኛ ፍላጎትን እየሳበ መሆኑን ለከቼንድ ኦፍሳይድ አሳውቀዋል። አርሰናልና ሊቨርፑል ከሙሪሎ ዋና ፈላጊዎች መካከል ናቸው። የተጫዋቹን ፊርማ ለማግኘትም በጥር ወር መጀመሪያ ላይ አንዳንድ ንግግሮችን ቢያደርጉም በመጨረሻ አልተሳኩለትም። ተጫዋቾቹ አሁን ላይ 80 ሚሊዮን ዩሮ አካባቢ ዋጋ የተለጠፈበት ሲሆን ቻልሲና ሪያል ማድሪድም በፍላጎታቸው ላይ ይገኛል። ሆኖም ግን ኖቲንግሃም ፎረስቶች ሙሪሎን መሸጥ እንደማይፈልጉና ከተጫዋቹ ጋርም እስከ 2030 ድረስ ያለውን ኮንትራት ማክበር እንደሚፈልጉ ለፈላጊዎቹ በተደጋጋሚ ያሳውቀው ነበር። የሙሪሎ ብቃት የዝውውር ፈላጊዎቹን ይስባል። ነገር ግን ትልቅ አዲስ እንግዲህ የፎረስት ኮንትራትን አግኝቷል። ስለሆነም በቀላሉ አይለቅም ተብሎ ነው የሚጠበቀው ኖቲንግሃም በአሁኑ ወቅት በፕሪሚየር ሊጉ የደረጃ ሰንጠረዥ አራተኛ ደረጃ ላይ እንዲገኝ ተከላካዩ ትልቅ አስተዋጽኦ ማድረግ የቻለ ሲሆን በሊጉም ጥሩ የውድድር ዘመንን እያሳለፈ ነው። ሙሪሎ በኑኖ ኤስፕሬንቶ ሳንቶ ቡድን ስኬት ትልቅ ሚና ነበረው። ኖቲንግሃም ወደ ቻምፒየንስ ሊግ ከገቡ ተጫዋቹን ለማቆየትም ሊረዳቸው ይችላል። ሊቨርፑል በሙሪሎ ላይ ያለው ፍላጎት ትርጉም ያለው ነው። አርኔስሎት በዚህ ወቅት የበለጠ ጥልቀትን በመጨመር የቡድኑን ስኬት መገነባት እንደሚፈልግም ጥርጥር የለውም። ሙሪሎ ለቨርጂል ቫንዳይክ የረጅም ጊዜ ተተኪ ለመሆን እንዲሁም ኢብራሂማ ኮናቴ ከለቀቀም እሱን ለመተካትም ጠቃሚ ሊሆን ይችላል። አርሰናል በበኩሉ አዲስ የመሃል ተከላካዮችን የሚፈልጉ ይሆናል። ሙሪሎ እንዲሁም ከቦርንመስ ዲን ሆችሰን ለማስፈረምም እንደሚያጤኑበት ይጠብቃል። ምናልባትም አርሰናሎች በዚህ ክረምት ሁለቱን የመሃል ተከላካዮች ጋብርኤል ማጋሌሽንና ጃኮቭ ክቬርል ሊለቁ ስለሚችሉ፣ ስለዚህም ሙሪሎ ከሁለቱ ተጫዋቾች አንዱ ወይም ሁለቱም ቢለቁ ጥሩ ተተኪ ሊሆን እንደሚችል ነው የሚታመነው። ጄሚ ቫርዲ ከእንግሊዝ ውጭ ያለ ክለብን ለመቀላቀል ጥሩ ክፍያ ቀርቦለታል። የሌስተር ሲቲ ዋጥቂ ጄሚ ቫርዲ በክረምቱ የዝውውር መስኮት ለሜጀር ሊግ ሶከር ክለቦች ጥያቄውን ተቀብሏል። በኪንግ ፓወር ስቴዲየም የቫርዲ የወደፊት እጣፈንታ ላይ የመጨረሻ ውሳኔ ተደረገ ሲሆን እንግሊዛዊው ተጫዋች ሩድ ቫንኒስትሮይ ምን እንደሚወስን ገና ባይጠብቅም፣ ነገር ግን እሱም ውሳኔውን አሳውቀዋል። በክረምቱ ይለቃል በሳምንቱ መጨረሻ እንግዲህ ከተሸነፉበት እንዲሁ ደግሞ በዚህ ሳምንት ደግሞ ሳውዛምተንን ካሸነፉበት የፕሪሚየር ሊግ ውድድር በኋላ መውረዳቸውን እንዳረጋገጡ የሚታወስ ነው። ቫርዲ እንግዲህ ከእነሱ ጋር በቻምፒየንስ ሊግ በቻምፒየንሺፕ እንዲጫወትም አሁን ላይ አልፈለግም። ቫርዲ በዚህ ወቅት ከሳዑዲ ፕሮሊክ ክለቦች ጋር ሲያያዝ የነበረ ቢሆንም አሁን ግን ዋናው ፍላጎቱ ከአሜሪካ የመጣ ይመስላል ሲል ዘሰን ዘግበዋል። በቅርቡ ስለ ቫርዲ ሁኔታ እንግዲህ ይወያያሉ ተብሎ ይጠበቃል። አሜሪካን ሜጀር ሊግ ሶከር ክለቦች በእርግጥም አቅሙን እያጣ ነው እና እኔ እንደማስበው በአሜሪካ፣ ወይም በሌሎች የዓለም ክፍሎች ሄዶ መጫወት የሚችል እድሎችን ራሱን ማስደሰት ይችላል። ነገር ግን በሌስተር ሲቲ መቆየት የለበትም ነበር አድርጎታል ሲልም ነው የተናገረው። በቡድን ውስጥ እንግዲህ ካለ ብዙ የግብድሎች ይኖራቸዋል። ጄሚ ቫርዲ በሌስተር ሲቲ ጨዋታዎችን ይቆጣጠራል። በሳጥን ውስጥም እንዴት እንደሚሰራ ያውቃል። እሱ እንግዲህ በዚህ የተሻለ ሆኗል። በሚቀጥለው የውድድር ዘመን ግን 25ና 30 ጨዋታዎችን እንዲያደርግ አቅም ሊኖረው ይችላል። አሁንም ከእነሱ አስፈላጊ የሆነ ሰው ሊሆን ይችላል። ነገር ግን መልቀቅን አሁን ላይ ተመኝቷልና ከክለቡ መልቀቁ እርግጥ ሆኗል ሲልም ጭምር ነው ሀሳቡን የሰጠው የቡድን አጋሩ ሚኬል አርቴታ በአርሰናል ኮከብ የወደፊት እጣ ፈንታ ላይ አበረታች መረጃን አውጥቷል። ይህ አርሰናል አሰልጣኝ ሚኬል አርቴታ ቡካዮ ሳካ በኤምሬትስ ስቴዲየም ስላለው የወደፊት ቆይታ ዘና ያለ ይመስላል። ክለቡ የሳካን ኮንትራክት እንደሚያራዝም እርግጠኛ ነው። አርሰናሎች ሳካን በተቻለ ፍጥነትም አዲስ ኮንትራክት ለማስፈረም እንደሚፈልጉ ምንም ጥርጥር የለውም። በአርሰናል አካዳሚ ያደገው ሳካ አሁንም በቦታው ምርጡ ተጫዋች ሲሆን በአርቴታ ቡድን ውስጥ ካሉት የመጀመሪያ ስሞችም ቀዳሚው ነው። ስለ ሳካ የወደፊት ሕይወት አንዳንድ ጥያቄዎች መኖራቸው በጣም የሚያስደንቅ አይደለም። አርቴታ በቅርብ ጊዜ በጋዜጣዊ መግለጫ ላይ በተደጋጋሚ ጥያቄዎች ሰዎች ሲቀርቡበትም እየሰማን ነው። አርቴታ ስለ ሳካ ኮንትራት ሲናገር ጊዜው ሲደርስ ውይይቶችን እናደርጋለን። እርግጠኛ ነኝ ክለቡ በሱ ላይ እየሰራ ነው። ቡካዮ ሳካ የሱን ዓላማ ምን እንደሆነ በጣም ግልጽ የሆነ ይመስለኛል ስለዚህም ሁሉም ነገር በትክክለኛው ቦታ ላይ ነው ብዬ አስባለሁ ሲል ይደመጣል። በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ሲያሸንፉ ባሳየው ብቃት ምክንያትም የ23 ዓመቱ ተጫዋች የሪያል ማድሪድ ራሱን ለማስፈረም ፍላጎት አለው ተብሏል። ሳካ በአርሰናል ውስጥም በጣም ተወዳጅ ተጫዋች ነው። ለሳካ አዲስ ኮንትራት መስጠትም በእርግጠኝነት በክለቡ ቅድሚያ የሚሰጠው ጉዳይ እንደሆነ ነው ሁሉም ሰው እያመነ የሚገኘው። ነገር ግን አሁንም እንግዲህ አርሰናሎች በሚቀጥለው ሁለት ወይም ሶስት ዓመታት እንደ ፕሪምየር ሊግ ወይም ቻምፒየንስ ሊግ ያለ ትልቅ ዋንጫን ካላሸነፈም እንደ ቡካዮ ሳካ ያሉ ተጫዋቾች በዚህ ፕሮጀክት ውስጥ ጥያቄዎችን ማንሳት ሊጀምሩ እንደሚችሉ ነው እየታመነ የመጣው። ኒክ ፖፕ ወደ ሊድስ ዩናይትድ የሚሄድበት ዕድል ጠባብ የሆነ ነው። ሊድሶች ሰኞ ዕለት ወደ ፕሪምየር ሊግ መመለሳቸውን ያረጋገጡ ሲሆን፣ ትኩረታቸው አሁን ላይ ቀጣዩ የውድድር ዘመን ዞሯል። በተለይም ዳንኤል ፋርክ ቡድን በማሻሻል ላይ ብዙ ትኩረቶችን ስለሚያደርግ ወዲያውኑ ወደ ዝውውር ስራ ሊገባ እየተዘጋጀ ነው። ሊድሶች ተጫዋቾች ሊመጡላቸው ከሚፈልጓቸው ቦታዎች አንደኛው ግብ ጠባቂ ቦታን ማስፈረም ነው። ኢላን መስሌየር ባለፉት ጥቂት ሳምንታት ውስጥ ብዙ ትችቶችን አስተናግዷል። ስለሆነም በቅርብ ጊዜያት ከበርካታ ግብ ጠባቂዎች ጋር ስማቸው እየተነሳ ነው። ሊድሶች መስሌየርን የመጀመሪያ ምርጫ በረኛ ሆኖ እንዲቆይ አይፈልጉም፣ በክረምቱም ሊሸጡት ይችላሉ። ግብ ጠባቂውን ለመተካት ጥረት እየተደረገ ቢሆንም አንድ እጩ ግን ቀድሞውኑ ውድቅ የተደረገ ይመስላል። ሊድሶች በእጅጉ የሚፈልጉት ኒክ ፖፕን ሊያገኙት ይችላሉ። እንደ ዘገባዎች ከሆነ ሊድስ ዩናይትድ በኒክ ፖፕ ላይ ፍላጎት አሳይ የተባለ በሚቀጥለው የውድድር ዓመት የኒውካስል በረኛ ሆኖ ሊተካ የሚችለው ኒክ ፖፕ በክረምቱ መልቀቁ አይቀሬ ነው። ነገር ግን እንደ ሪፖርቱ ከሆነም የፖፕ ዝውውር አዲስ ላደገው የፕሪምየር ሊግ ቡድን በጣም የተወደደና አስቸጋሪ እንደሆነ ታውቋል። በዚህ ምክንያት ሊድሶች አይናቸውን በሌላ ግብ ጠባቂ ላይ እያደረጉ ነው። በዚህ ክረምት ወልቭስን ለመልቀቅ የተዘጋጀ የሚመስለው ሳም ጆንስቶን በራዳራቸው ላይ ያስገቡ ሲሆን በአንጉስ ጉንም ላይ እንግዲህ ፍላጎት አሳይተዋል። እሱም በክረምት ኖርዊች ሲቲንም በነፃ ወኪልነት ሊለቅ ይችላል ተብሎ የሚታሰብ ነው። ኒክ ፖፕ ባለፉት ጥቂት ዓመታት ውስጥ ራሱን በፕሪሚየር ሊግ ጥራት ያለው ግብ ጠባቂ መሆኑን አሳይቷል። ስለዚህም ሊድስ ዩናይትድ ወደ ኤላንድ ሮድ ለማምጣትም ፍላጎት ማሳየታቸው ምንም አያስደንቅም። ኒውካስሎችም በተቻለ መጠነ ተጫዋቹን ለመሸጥም ዝግጁ ናቸው ተብሎ ነው የሚጠበቀው። 32 ሚሊዮን ፓውንድ የወጣበት የዌስት ሃም ዩናይትድ ኮኮ በዚህ ክረምት አዲስ ክለብም እንዲፈልግ ተነግሮታል። ዌስት ሃም ዩናይትዶች በጣም ተስፋ አስቆራጭ የውድድር ዘመንን ካሳለፉ በኋላ ሌላ ትልቅ የክረምት የዝውር መስኮት ለማድረግም እየተዘጋጀ ነው። ነገር ግን ተጫዋቾችን ከማስፈረሙ በፊት ሽያጮችን ማስቀደም አለባቸው። ስለሆነም በዝውር መስኮቱ ገንዘብ ሊያገኙባቸው የሚችሉ ተጫዋቾችን ከወዲሁ መለየት ጀምረዋል። ወስታም ዩናይትድ በቀጣይ አመት በፕሪሚየር ሊግ ለመፎካከር ዝግጁ ናቸው። በዚህ አመትም በሊጉ መቆየታቸውን ወደ ማረጋገጥ ቢደርሱም ለወስታም ዩናይትድ በጣም አሳዛኝ አመት ነው። ግራሃም ፖተር በውድድሩ አጋማሽ ለንደን ስቴዲየም ቢደርስም ቡርኖን ማሻሻል አልቻለም። ስለሆነም ተጫዋቹ በለንደኑ ክለብ የመቆየት እድሉ ጠባብ ሆኗል። ወስታም አሁን ላይ በክረምቱ ተጫዋቾችን የማምጣት እንግዲህ ገንዘብ መሰብሰብ አለበት። ዌስትሃም ይህንን ለማድረግም አላማው በግርሃም ፖተር ስር ያልተፈለጉ ተጫዋቾችን መሸጥ ሲሆን በክረምቱ ከሚለቁ ተጫዋቾች አንደኛው ኤድሰን አልቫሬስ ሲሆን ሁለተኛው የውድድር ዘመን በለንደን ስቴዲየምም በጣም ደካማ ነበረ። ዌስትሃም ዩናይትዶች ለኤድሰን አልቫሬስ በወደፊት እቅዳቸው ላይ እንዳልሆነ ነግረውታል። እንደ ክላሬንት ዘገባ ከሆነ ዌስትሃም ለአልቫሬዝና ለተወካዮቹ እሱ የወደፊት እቅዳቸው ውስጥ እንደሌለ ነግረውታል። እናም ደግሞ በዚህ ክረምት አዲስ ክለብ እንዲያገኝም ይፈልጋሉ። በቅርብ ሳምንታት ውስጥ እንደ ቼልሲ ያሉ ክለቦች የሜክሲኮውን አማካይ ለማስፈረምም ፍላጎት አሳይተዋል። ዌስታም ዩናይትድ በ2023 ክረምት ኤሰን አልቫሬዝን ከአክስ አምስተርዳም በ32 ሚሊዮን ፓውንድ ያስፈረሙ ሲሆን ሪፖርቱ ለተጫዋቹ ተቀራራቢ ዋጋ ከቀረበላቸው ሊለቁት ፍቃደኛ ናቸው። ነገር ግን እስካሁን ለተጫዋቹ ይፋዊ ጥያቄ እየቀረበ ነገር ባለመኖሩ ነገሮች እንግዲህ ባሉበት ይቀጥላሉ ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ በሳምንት 135000 የሚከፈለውን የቸልሲ ኮከብ በዚህ ክረምትም ይለቃል ብሏል። ጃኦ ፌሊክስ በኤሲ ሚላን የውሰት ቆይታውን ካጠናቀቀ በኋላ በዚህ ክረምት ቸልሲን በቋሚነት እንደሚለቅም ይጠበቃል። ፋብሪዚዮ ሮማኖ በጊቭሚ ስፖርት ፖድካስት ላይ ሲናገር ፖርቱጋላዊው ኢንተርናሽናል ባለፈው ክረምት ከአትሌቲኮ ማድሪድ በቋሚነት ለሁለተኛ ጊዜ ወደ ስታንፈርድ ብሪጅ የመጣ ቢሆንም ነገር ግን መደበኛ እግር ኳስን በኤንዞ ማሬስካ ስር ለማግኘት አስቸጋሪ ሆኖበት ከቆየ በኋላ ለቀሪው የውድድር ዘመን በጥር ወደ ሚላን በውሰት ሄዶ ነበር። የ25 ዓመቱ ወጣት በሴሬኤ ውስጥ ታግሏል። በሁሉም ውድድሮች ለሚላን በ14 ጨዋታዎችም አንድ ጎል ብቻ በማስቆጠሩ በሳንሴሮ ቋሚ ዝውውር ማድረግ የማይቻል ተብሎ እንዲታሰብም አድርጎታል። ፋብሪዚዮ ሮማኖ ስለችያል የክረምት የዝውውር መስኮትና እንዲሁ በተለይም ደግሞ ከጃ ፌሊክስ ጋር ስላለው ነገርም ሲናገር ተጫዋቹ ወደፊት ህይወቱ ላይ መፍትሄ እንደሚፈልግ ገልጿል። ትክክለኛውን መፍትሄ ማግኘት ቀላል ላይሆን ይችላል ብዬ አስባለሁ፣ ነገር ግን ሁለቱም አካላት ያንን ያደርጋሉ ብዬ አስባለሁ። ጃ ፌሊክስ በአሁኑ ጊዜ እንደሰማሁት የቼልሲ ፕሮጀክት በጣም አስፈላጊው አካል አይደለም በሚላን ያለው በውሰት ቆይታው ጥሩ አልነበረም። ስለዚህም በአሁኑ ሰዓት ሀሳቡ በእርግጠኝነት በኤሲ ሚላን አይቆይም ነው። ጃውን እንግዲህ ለማቆየት ሚላኖች ከቼልሲ ጋር ምንም አይነት ድርድር አይጀምሩም። እኔ በተቻለኝ ፍጥነት መፍትሄዎችን ለማግኘትም ከተጫዋቹ ወኪል ጋር አብረው እንደሚሞክሩ አስባለሁ ብሏል። በዚህ ረገድ እንግዲህ እኔ እንደማስበው የተወሰነ ጊዜ ሊወስድ ይችላል። ምክንያቱም ለምሳሌ ከቱርክ ፍላጎቶች ያሉ በተጨማሪም በፖርቱጋል ውስጥም ያሉ ክለቦች በተለይም ቤኔፊካ ተጫዋቹን ለመመለስ ፍላጎት አለው። ነገር ግን የፋይናንሻል ጉዳይ የጃው ፌሊክስን ደሞዝ ትልቅ እንደሆነ እናውቃለን። ስለዚህም ብዙን ጊዜ እንደዚህ አይነት ስምምነቶች ሁልጊዜም ጊዜ ይወስዳሉ። ስለዚህም ውይይቱ እንዴት እንደሚሆን እናያለን። ነገር ግን እኔ የምጠብቀው ቼልሲና ጃው ፌሊክስ በክረምቱ እንደገና ተለያይተው የተሻለውን መፍትሄ እንደሚያገኙ ነው። ጃው ፌሊክስ በአሁኑ ጊዜ በቼልሲ በሳምንት 135000 ፓውንድ ደሞዝ ያገኛል። ይህም ወደ ቱርክ ወይም ደግሞ ፖርቱጋል ለመዘወርም ከባድ ያደርገዋል ምክንያቱም ሁለቱም ከፍተኛ ደሞዝ በመክፈል አይታወቁም። ነገር ግን በምዕራብ ለንደን ምንም የወደፊት ተስፋ እንደሌለውም ግልጽ ነው። እርምጃው ለሁሉም ወገኖችም ትርጉም ያለው ነው ተብሎ ይታሰባል። ማንቸስተር ዩናይትድ ግብ ጠባቂውን በተመለከተ ውስጣዊ አለመግባባቶች ውስጥ ገብተዋል። ማንቸስተር ዩናይትድ ግብ ጠባቂውን አንድሬ ኦናናን እንግዲህ የወደፊት ሁኔታውን በሚመለከት የውስጥ አለመግባባቶች እየታገሉ ነው ሲል ቲም ቶክ ዘግቧል። አሰልጣኙ ሩበን አሞሪም ኦናና እንዲለቅ እየጠየቀ መሆኑ ተዘግቧል። በተጫዋቹ ብቃት ማነስ የተነሳ ሩበን አሞሪም እንዲለቅ ቢፈልግም በክለቡ ያሉ ኃላፊዎች ግን ኦናናን ለመላመድ እና ብቃቱን ለማሳየትም ብዙ ጊዜ ሊሰጠው እንደሚገባ ያምናሉ። የቀድሞ የአያክስና የኢንተር ሚላን ግብ ጠባቂ ዘንድሮ በክለቡ አስቸጋሪ ጊዜን አሳልፈዋል። ልክ ያለፈው የውድድር ዘመን ተመሳሳይ በሆነ መልኩ ኦናና በዘንድሮ የውድድር ዘመን በፕሪሚየር ሊግ እና በዩሮፓ ሊግ ብዙ ስህተቶችን ሰርቷል። ይህም በክለቡ የረጅም ጊዜ ቆይታ ላይ ጥያቄዎችን አስነስቷል። የቲም ቶክ ዘገባ ማንቸስተር ዩናይትድ እየታገለ ያለውን ኦናናን ለመተካት ከአንድ የፕሪምየር ሊግ ግብ ጠባቂ ጋር መገናኘት መጀመሩን ይገልጻል። ነገር ግን የኦልትራፎርድ ስራው አሁንም ተጫዋቹ ለወደፊት መሻሻል ባለው አቅም ላይ እምነት ባላቸው የቡርን ኃላፊዎች ምክንያት ኦናና ሊቆይ ይችላል ተብሏል። አሁን ላይ በኦናና የወደፊት እጣ ፈንታ ላይ በሩበን አሞሪም እና በክለቡ ባለስልጣናት መካከል መግባባቶች የለውም። አንዳንድ የክለቡ ስራ አስፈጻሚዎች የኦናና ፈተናዎች ከችሎታ ማነስ ይልቅ የስነ ልቦና ጫና የመጣ እንደሆነ ያምናሉ። ኦናና በቂ ድጋፍ ካገኘ ቅርጹን መልሶ ማግኘትና በክለቡ ራሱን ማረጋገጥ እንደሚችልም ያምናሉ። በክለቡ ያሉ ሰዎች ከተጫዋቹ ብቃት ይልቅ ለቀጣይ ግብ ጠባቂ ሊያወጡት የሚችሉት ዋጋ እያሳሰባቸው ይመስላል። የፖርቶ ግብ ጠባቂ ዲዮጎ ኮስታ ሌላኛው የዩናይትድ ዋነኛው ተጫዋች ነው፣ ነገር ግን እሱን ለማስፈረም ከማንቸስተር ሲቲ ትልቅ ፉክክር ይጠብቃቸዋል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። የሊቨርፑል አማካይ በሊቨርፑል እየተደሰተ ነው። የሊቨርፑሉ አማካይ አሌክሲ ማካሊስተር ሪያል ማድሪድ በሱ ላይ ያለውን ፍላጎት አስመልክቶ ምላሹን ሰጥቷል። የካርሎ አንቸሎቲ ቡድን የመሃል ሜዳቸውን ለማጠናከር እንደሚፈልጉ ስለሚታመን አርጀንቲናዊው ተጫዋች የሎስ ብላንኮዎቹ ኢላማ ሆኖ ተሰይሟል። ተጫዋቹ ስለሱ ስለተዘገበው ነገር ሲሰማም ቢሆን በሊቨርፑል ደስተኛ እንደሆነ ገልጿል። የመርሲሰዱ ክለብን እንደሚወደው ተናግሯል። መካሊስተር ለታይሲ ስፖርት ጋዜጠኛ ጋስተን ኢዱል በሰጠው ቃለ ምልልስም ስለ ሊቨርፑል ቆይታው ተናግሯል። በሊቨርፑል ደስተኛ ነኝ። የመልቀቅ ምንም አይነት ፍላጎት የለኝም። ለክለቡ ትልቅ ክብር አለኝ። ስለ ሌሎችም ክለቦች ማውራት አስፈላጊ ነው ብዬም አላምንም። እኔን ከሚፈልጉኝ ክለቦች ትንሽ ርቅ ያለው ብዙ ደጋፊዎች ለእኔ አክብሮት አላቸው። በከተማው ውስጥ ስንቀሳቀስ የበለጠ ስሜታዊ ነኝ ክለቡ ደግሞ እንደ ቤተሰብ ነው። በጭራሽ ጥያቸውም አልሄድም ሲል ነው የተናገረው። አሌክሲ ማካሊስተር በ2023 ከብራይተን በ35 ሚሊዮን ፓውንድ ከመጣ በኋላ ለሊቨርፑል ቁልፍ ተጫዋች ሆኖ ቆይተዋል። ይህ ዝውውርም ለሊቨርፑል ድንቅ ዝውውር መሆኑን አስመስክሯል። የ26 ዓመቱ ተጫዋች በክለቡ ባደረጋቸው 92 ጨዋታዎች 13 ጎሎችን ሲያስቆጥር 12 አሲስቶችን ደግሞ ማድረግ ችሏል። በተጨማሪም የታይምስ ጋዜጠኛ ፖል ጆይስ እንዳለው ሊቨርፑል ዳርዊን ኑኔስን ያሳለፈውን አሳዛኝ የውድድር ዘመን ተከትሎ እንዲለቅ ሊፈቅዱለት ነው ብለዋል። አርኔ ስሎት የዩራጓዩን ሰው በቡድን ውስጥም እንደማይመጥን ስላመነ ለመልቀቅ ወስኗል። በ2022 ክረምትም የመርሲሳይዱን ክለብ ከቤኔፊካ በ85 ሚሊየን ፓውንድ ውል ሲቀላቀለ ዳርዊን ኑኔስ ትልቅ ነገርን ከተጠበቀበት በኋላ ነገር ግን አሁን ላይ በአንፊልድ ጥሩ ነገሮችን ማሳየት አልቻለም። ሉዊስ ፊጎ በላሚን ያማል መገረቡን ተናግሯል። የቀድሞው የሪያል ማድሪድና የባርሴሎና አጥቂ ሉዊስ ፊጎ በላሚን ያማል ሁለት ነገሮችን መደነቁን ተናግሯል። ፖርቱጋላዊ ፊጎ የ17 ዓመቱ ልጅ በዚህ በለጋ ዕድሜው በሚያሳየው መረጋጋትና ስብዕና እንደተገረመ ተናግሯል። ላሚኒያ ባል በዘንድሮው የውድድር ዘመን ባሳዩ አስደናቂ ብቃት ለባርሴሎና ወሳኝ ተጫዋች መሆኑን አሁንም እያሳየ ነው። ታዳጊው በሃንስ ፍሊክ ቡድን እስካሁን በጣም አስፈላጊ ከሆኑ ተጫዋቾች አንደኛው ሲሆን በሁሉም ውድድሮች ላይ 14 ጎሎችንና 22 አሲስቶችን ማድረግ ችሏል። ለጋዜጣ ዴሎ ስፖርት ሲናገር ሉዊስ ፊጎ ወጣቱ የክንፍ አጥቂም የሳቡትን ባህርያት በማጉላት የቡድን አጋሮቹ የእሱን አርአያነት እንዲከተሉም ጥሪ አቅርቧል። ፊጎ ሲናገር ከችሎታውና ከጥራቱ በተጨማሪ የሚያስደንቀኝ ነገር በእድሜው የሚያሳየው መረጋጋትና ስብዕና ነው። ምናልባትም በወጣትነት ስለ ኃላፊነትና ስለምትወክለው ነገር በትክክል አታስብም፣ ለመዝናናት ትፈልጋለ። የቡድን አጋሮችህ የነስ የእሱን ምሳሌ በመከተል ሁሉንም ጫናዎች እንዴት ማስወገድ እንደሚቻል መማር አለባቸው ሲልም ይናገራል። ከላሚን ያማል በተጨማሪ ፖርቱጋላዊው ባለፈው ክረምት ከመጣ በኋላ በካታላኑ ክለብ ላደረገው አስደናቂ ለውጥ ሃንስፍሊክን አመስግኗል። ፊጎ ሲናገር በባየር ሚኒክ እንዳደረገው ሁሉም እሱ ጥሩ ስራን እየሰራ ነው። በፍጥነት ተላምደዋል። ራፊኒያና ሌቫንዶስኪ በራስ መተማመናቸውን በሚገርም ሁኔታ ለውጦታል። ሃንስ ፍሌክ ባርሴሎናን ወደ አውሮፓ እግር ኳስ ከፍተኛ ደረጃዎችን መመለስ ችሏል ሲልም ጭምር ነው ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ኳድባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደረግኩኝ። መልካም ቀን እንዲሆንላችሁም በአክብሮት ተመኘሁኝ።